ብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ አንድም ንጹሓንን ገድለን አናውቅም ሲሉ የብልጽግናው ባለስልጣን ገለጹ። ይህ በእንዲህ እንዳለ በአማራ ክልል በተለያዩ ወታደራዊ ካምፖች ላይ ጥቃቶች ተፈጽሟል። የመከላከያ ሰራዊቱ ደግሞ የሞርታር ተተኳሽ ከፋኖ ማረኩ ሲል ገልጿል። ዝርዝሩ ተዘጋጅቷል ህዝብ በስራዎች እያደነቀኝ ነው አሉ ጠቅላይ ሚኒስትር አብይ አህመድ ቃሌን እየፈጸምኩ ነው ሲሉም ተደምጧል እናንተም ታደምጡታላችሁ ወታደራዊ አፈሳን ባመለጡ ወጣቶች ላይ የተኩስ ሩምታ ተከፈተ በተለያዩ የሀገሪቱ አካባቢዎች የታዳጊዎችና ወጣቶች አፈሳም ተጧጡፏል የምንመለከተው ጉዳይ ይሆናል የተባበሩት መንግስታት ድርጅት በኢትዮጵያ የሰራተኞቹን ቁጥር በከፍተኛ ደረጃ ሊቀንስ ነው ተባለም። በገንዘብ እጥረትና በጸጥታ መጓደል ምክንያት ሰራተኞችን በቁጥር እቀንሳለሁ ያለው ደግሞ የስደተኞች ከፍተኛ ኮሚሽን ነው። ሌላኛው መረጃችን ነው። የአሜሪካው ፕሬዝደንት ዶናልድ ትረምፕ ፕሬዚደንት ቭላዲሚር ፑቲንን እያታለለ ሳይሆን አይቀርም አሉ ፕሬዚደንት ትራምፕ። ፑቲን ሰላማዊ ዜጎች በሚኖሩበት አካባቢ ሚሳኤል እየተኮሰ ነው ብሏል። ይህንን የተናገሩት ደግሞ ከዩክሬኑ ፕሬዚደንት ዜሌንስኪ ጋር በፖፕ ፍራንሲስ ቀብር ላይ ተገኝተው ከተነጋገሩ በኋላ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አንድም ንጹሐንን ገድለን አናውቅም አሉ የብልጽግናው ባለስልጣን። ይህ በእንዲህ እንዳለ በአማራ ክልል በተለያዩ ወታደራዊ ካምፖች ላይ ጥቃቶች ደርሰዋል። የመከላከያ ሰራዊቱ ደግሞ የሞርታር ተተኳሽን ከፋኖ ማረኩ ሲል ነው የገለጹም። በክልሉ የሚደረገው ውጊያ በርካታ ሰላማዊ ዜጎችን ሕይወት የነጠቀ ስለመሆኑ ዓለም አቀፍ ተቋማትም ራሱ አገዛዙም ደጋግሞ የገለጹት ጉዳይ ነው። የብልጽግናው መንግስት የ83 ዓመት መነኩሴን በተኙበት በድሮን ገድሏል። የአራት ዓመት ሕፃንን በተመሳሳይ በህዝብ ገንዘብ በተገዛ ሰዋል በአውሮፕላን ገድሏል። አስራ ሰባት የአንድ ቤተሰብ አባላት የህፃን ልጅ ክርስትናን በቤተ እምነታቸው አከናውነው ነው ሲመለሱ የተገደሉበት አጋጣሚም የሚዘነጋ አይሆንም። ቤት ለቤት የሚረሸኑ አገዳደላቸው አሳዛኝ በሆነ መንገድ የተከናወነባቸው ንጹሐንም ቤት ይቁጠራቸው። እነዚህ የሰላማዊ ዜጎች ግድያዎች በሁሉም ተፋላሚ ወገኖች በኩል ሲፈጸሙ የታየ ሲሆን የአገዛዙ ወታደሮች የፈጸሟቸውን ደግሞ መንግስታዊ ኮሚሽን ጭምር በማስረጃ ያረጋገጠባቸው ቦታዎች በርካታ ናቸው። ትናንት በአገዛዙ ልሳናት ብቅ ያሉትናም በቅርቡ ከአዲስ አበባ ተነስተው ወደ አማራ ክልል ኮሚሽነርነት የተሸጋገሩት ዘላለም መንግስቴ ግን ሰው አልገደልንም፣ በሬ ወለድ ነው፣ አንድም ንጹሐንን ገድለንም አናውቅም ሲሉ ነው የተደመጡት በሬ ወለደ ተረት ተረቶችን በማንሳት ህዝብ ተጨፈጨፈ፣ በትምህርት ቤት ህዝብ ተጨፈጨፈ፣ በሃይማኖት ተቋም ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረት ተረት እንጂ የኢትዮጵያ መንግስት የአገር መከላከያ ጀግናው ሰራዊት፣ የክልሉ ጀግና ጸጥታ ኃይል አባላት በህዝብ ላይ በሲቪልያን ላይ አንድም ቀን የዚህ አይነት ጥፋት እሱን ለመከላከል በአንጻሩ መስዋዕትነት እየከፈለ ያለ ኃይል በእርግጥ በሰላማዊ ዜጎች ላይ የሚፈጸምን መሰል ጥቃት ገጥመ መስሎኝ ብሎ መሳለቅና የንጹሐንን ሞት መካድ በኒህ የብልጽግና ሱን ብቻ የተደረገ አይደለም። ለገሰት ሁሉ የተባሉትን ሚኒስትር ጨምሮ ይህንን ሌሎችን በተደጋጋሚ ሲያደርጉት ተደምጠዋልና ለኮሚሽነሩ ምላሽ የሚሆነው ግን የእያንዳንዱ የጥቃቱ ሰልባ ቤተሰብ ብቻ አይደለም ይህን ግድያ የሚያከናውንን ጦር የሚያዘምቱ ጀነራሎች ጭምር እንጂ። በአንድ ወቅት ሌትናንት ጀነራል መሐመድ ተሰማ የላኳቸው ወታደሮች ዘረፋና ግድያ ወዲያን እየፈጸሙብን ነው የሚለው ጥያቄ ቀርቦላቸው አዎ እናርማለን ጠቁሙን ሲሉ ተደምጠው ነበርና ይህን ሕግ ስናስከብር ያላግባብ የህዝብ ንብረት የነካ ዩኒፎርም ለባሽ ካለ እርምጃ ይወሰድበታል። ጠቁሙ። የመጣው ሕግ ለማስከበር ነው። ሞታችሁ በሬ የወለደ ነው አልሞታችሁም እያሉ ለሚናገሩት ለኮሚሽነር ዘላለም መንግስቴም የቅርብ ምላሽ የሚሆነው ደግሞ ከሁለት ቀናት በፊት በጃዊ ጃሂማላ በተሰኘ ቦታ የተፈጸመው የድሮን ጥቃት ነው። እኔ አባት ሴት ልጃቸውን ወደ ዩኒቨርሲቲ ልከው በኋላም ወደ ጃዊ ጠርተው ለጋብቻም አብቅተው የነበረ ቢሆንም ይችን የቅርብ ሙሽራ ልጃቸውን ከሕፃናትና ሌሎች የሚያካባቢያቸው ኗሪዎች ጋር የብልጽግናው ድሮን ሕይወታቸውን የነጠቀው ከሁለት ቀናት በፊት ነው። አባትም ልጃቸውን ደፋለች ሲሉ ይገልጹታል። ዝም ብሎ ኩታራ ዴባ ድሮ ቁልፍ ምናምን የምንጫወትበት ልኝ

እንዲህ ባለመልኩ የክልሉን ዜጎችን ማቅ ያስለበሰን ጦርነት ፖለቲካዊ መፍትሄ ከመስጠት ይልቅ ማቃለልና መካድ በብልጽግናው ካምፕ የቀጠለ ቢሆንም ሰራዊቱን መስዋዕትነት እየከፈልበት ያለ የካምፕ ጥቃት ግን አሁንም እንደቀጠለ ይገኛል። ይህ ጥቃት ከተፈጸመባቸው ቦታዎች ውስጥ አንዱ ምስራቅ ጎጃም ማቻክል የነጭ ተብሎ በሚጠራው አካባቢ የደረሰው ነው። ሌላኛው ደግሞ በሰሜን ወሎ ዞን ጋሸና ትናንት የደረሰው ሲሆን የክልሉ የጸጥታ አካላት ናቸው ለጉዳት የተጋለጡት። ሶስተኛው የካምፕ ላይ ጥቃት ደግሞም በዛው በወሎ ቀጠና መሀል ሳይንት ዴንሳ ላይ የደረሰ ነው። በእነዚህ ሁሉ ጥቃቶች የህይወት መስዋዕትነት የሚከፍሉትም ኢትዮጵያውያን የሚደርሰው ውድመት የኢትዮጵያ መሆኑን ምልብ ይሏል። የመከላከያ ሰራዊቱ በአንጻሩ ተራ ሽፍታ ሲል ከሚጠረው የፋኖ ኃይል የከባድ መሳሪያ ተተኳሾችን ማረኩ ሲል ነው መግለጫ ያወጣም። ይህን አደረግኩ ያለው ደግሞ ከሰሞኑ በእናት ሆስፒታል የጠቅላላ ህክምና ሐኪም የነበረው ዶክተር ገብረ ሚካኤል ወልደ መላክ ቤተሰብ ጥይቃም በመኪና እየተጓዘ በነበረበት ወቅት እሱን የመንግስት ታጣቂዎች ሰዎችን ተኩሰው ገድለዋል፣ በሚል በተነገረበት ሰሜን ሸዋ ዞን መርሐቤቴ የቀጠና ነው። የአየር ወለድ ክፍለ ጦር ዋና አዛዥም በፋኖ ቡድን እጅ የነበረ የሞርታር ቁንቡላን ጨምሮ እህል ሳይቀር ማራኩ ሲሉ የገለጹትም በዚህ አካባቢ ነው። አስፈሪ ነው ሲሉ የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል ተናገሩ። እኛ በሁኔታው ላይ ለመወሰን ስልጣን የለንም ሲሉ ገልጸው የዓለም አቀፉ ማህበረሰብ ጣልቃ ገብነትንም ጠይቋል። ከዲደብልዩ ጋር ቆይታ ያደረጉት ሊቀመንበሩም በትግራይ የተደረገውን ጦርነት በህዝብ ላይ የታወጀ ጄኖሳይድ ነው ሲሉ አስታውሷል። ጣቢያው በጦርነቱ የተገደሉ ሰዎች ቁጥር ከ600 ሺህ በላይ መሆኑን፣ የተደፈሩ ሴቶች አሃዝ ከ120 ሺህ የሚልቅ ስለመሆኑና የተፈናቃዮች ቁጥርም ወደ ሁለት ሚሊዮን እንደሚቆጠር ያብራራል። ሊቀመንበሩ ደብረጽዮን ገብረ ሚካኤል ይህ ጥፋት የደረሰው በሀገር ውስጥ ኃይሎች ብቻ ሳይሆን የውጭ ኃይሎችም የተሳተፉበት ነው፣ ስለሆነም የፍትህ ሂደቱ ዓለም አቀፋዊ መሆን አለበት የሚለውን አንስቷል። ዓለም አቀፍ መድረክ ያስፈልገናል፣ ተጎጆችም ፍትህን ይሻሉ ሲሉ አብራርቷል። ሀገር ውስጥ ይህንን ፍትህ ማግኘት አይቻልም። የተፈጸመው ወንጀል አለም አቀፋዊ እንደመሆኑ አጥፊዎች እንዲቀጡና ተጎጂዎችም እንዲካሱ ጉዳዩ በአለም አቀፍ ደረጃ መዳኘት አለበት። ለዚህ ደግሞ አለም አቀፍ መድረክ መዘጋጀት አለበት። ያ ካልሆነ ዘላቂ ሰላም ይመጣል የሚል እምነት የለኝም፣ ሲሉም ነው ደብረጽዮን የተናገሩት። ህዝባችን ገና ከዚያ ጦርነት አላገገመም። ሰዎች ወደ የቤታቸው አልተመለሱም። ሱዳን ያሉትም አልመጡም። በዚህ ላይ ደግሞ ሌላ ጦርነት ከተጨመረ ሌላ ተፈናቃይ፣ ሌላ ውድመት ይከተላል የሚለውን ያነሱት ደግሞ ከኢትዮ ኤርትራ ጦርነት ስጋት ጋር በተያያዘም ሲመልሱ ነው። ሁኔታው አስፈሪ ነው ሲሉም ይገልጹታል። እኛ አሁን ስልጣን ላይ እንዳለመሆናችን ሁኔታው በቁጥጥራችን ስር አይደለም። በሁለቱ ሀገራት ጦርነት ላይ ውሳኔ ሰጪዎችም አይደለንም። ስለዚህ የሁለቱ ሀገራት መሪዎች ያለባቸውን ችግር ወይንም ማንኛውንም ጉዳይ በተመለከተ ዲፕሎማሲያዊ መፍትሄ ማምጣት ይኖርባቸዋል። በዚህ አጋጣሚ እኛ የተፈጠረውን ውጥረት ለማብረድ አለም አቀፉ ማህበረሰብ ጣልቃ እንዲገባ ነው ምናቀርበው ብሏል። በምክንያትነት ሲያቀርቡም በዚህ አካባቢ ማንኛውም አይነት ጦርነት እንደገና ሊቀሰቀስ ነው የሚለውን መስማት አስፈሪ ነው ምክንያቱም በጦርነት የተጎደው በሚሊየን የሚቆጠሩ ሰዎች ስላሉን እንደገና ጉዳት እንዲደርስባቸው ስለማንሻ የሚለውን በማንሳት ነው። እናም መረጋጋት፣ ሰላምና ማገገም ነው ፍላጎታችን። ምንም አይነት ጦርነት አንሻም፣ ከጦርነት በተቃራኒ ነን ሲሉም ደብረጽዮን ገብረ ሚካኤል ተሰምተዋል። ወታደራዊ አፈሳን ባመለጡ ወጣቶች ላይ ተኩስ ተከፈተም። በተለያዩ ሀገሪቱ አካባቢዎች የታዳጊዎችና ወጣቶች አፈሳ ተጧጡፏል። ባለፈው ተከታታይ ሳምንታት ሁርሶ፣ ብርሸለቆ፣ ጦላይና ሌሎች ማሰልጠኛዎች ላይ ሲሰለጥኑ የነበሩ ታዳጊዎችና ወጣቶችን አስመረቅን የሚሉም ተከታታይ የብልጽግናው መረጃዎች ሲሰራጩ እንደነበር ይታወሳል። እነዚህን የሀገሪቱን ወጣቶችን ከሶስት ወራት በፊት አገዛዙ በግዳጅ ከየስፍራው ሲሰበስብ ይሰሙ የነበሩ ድምጾች ደግሞ እንዲህ ያሉ ናቸው። ታናሹ እንደሚ ማለት ነው ወላ ያው ያገቱትም የወሰዱትም የሕግ ኃይሎች ናቸው። አሁን እናቴ በዛ ምክንያት ዛሬ አራተኛ ቀን ነው አሁን አዋሽ አዋሽን ታውቂያታለሽ ከአዳማ ወደዚህ ያለችዋል ወደዛ ወስደውታል እና ምን እንደምናደርግ ግራ ገብቶናል ገና የአስራ ሶስት አመት ልጅ እኮ ነው የስምንተኛ ክፍል ተማሪ ነው በዛ ላይ ፈተና ደርሶበታል ቀጥቅጠው ማዘር ልካው ቡና እንዲገዛላት ልካው ያን እቃ ገዝቶ ሲመለስ ቅጥቅጥ አድርገው ሰባብረው መለሱት በዛ ወሰዱት መንግስታዊው ተቋም የሰብዓዊ መብቶች ኮሚሽን የ11 ዓመት ህፃንና የአእምሮ ህሙማን ለግዳጅ ውትድርና መመልመላቸውን መግለጹም ይታወሳል። እነሆ በየማሰልጠኛዎቹ የቆዩ ወጣቶች ወደ እርስ በርስ ጦርነቶች ተመርቃችኋል ተብለው ተሰማርተው፣ ከሰሞኑ ደግሞ በእነዚህ ማሰልጠኛዎች ላይ ሌሎች ተረኛ ወጣቶች ይተኩ ዘንድ አፈሳው ተጧጡፏል። ይህ የግዳጅ ወታደራዊ አፈሳ ደግሞ ንግድም ሆኗል። በየመጋዘኖቹ ከትምህርት ቤትም ከመዝናኛ ስፍራም ከየመንገዱም የሚሰባሰቡ ወጣቶችን በገንዘብ መደራደር ይሁን እንጂ በመጋዘን ውስጥ ተሰባስበው የነበሩ ወጣቶች ከነበሩበት ለማምለጥ በሚሞክሩበት ጊዜም የተተኮሰባቸው እንዳሉም ተነግሯል በኦሮሚያ ክልል አርሲ አሳሳ ከተማም ለግዳጅ ውትድርና በመንግስት መጋዘን ውስጥ በር ተዘግቶባቸው የነበሩ ከአራት መቶ በላይ ይሆናሉ የተባሉ ታዳጊዎችና ወጣቶች መጋዘኑን ሰብረው ሲያመልጡና የክልሉ የጸጥታ ኃይሎች የተኩስ ሩምታ ሲከፍቱባቸው በሚል ተቀርጾም በማህበራዊ ሚዲያ የተሰራጨው ቪዲዮ መነጋገሪያ ሆኗል አሁን በበርካታ ከተሞች የእለት ጉርሳቸውን በቀን ስራ ለማግኘት የሚወጡ ወጣቶች በገፍ እየታፈሱ ነው የሚሉ መረጃዎችን በርካታ ናቸው። በኦሮሚያ ክልል የቀበሌ ሚሊሻዎች የተጣለባቸውን ወጣት የማፈስ ኮታም ለማሟላትም በከፍተኛ አሰሳ ላይ ይገኛሉ። ይህ ወታደራዊ አፈሳም በኦሮሚያ ክልል ብቻ ሳይሆን በአማራ ክልል በተለያዩ ከተሞችን ባለፉት ቀናት ተስተውሏል። ደብረ ታቦር፣ ደብረ ማርቆስ፣ ወልዲያ፣ ደብረ ብርሃን ይህ የተመዘገበባቸው ስለመሆኑ ነዋሪዎች ይናገራሉ። አገዛዙ ከጦርነት አጋሩ ሻዕቢያ በቀሰመው ልምድ መሰረት ይህንን የግዳጅ አፈሳ ባለፉት ዓመታት ደጋግሞ የተገበረው ነው። ይሁን እንጂ እነዚህን የሚያፍሳቸውና የሚያሰለጥናቸው ወታደሮችን የት እንዳደረሳቸው አይገልጽም። ቢቢሲ ከወራት በፊት በትግራዊ ጦርነት ብቻም ወደ 500 ሺህ የሚጠጋ የሀገሪቱ ሰራዊት ተገድሏል፣ ቆስሏል፣ አሊያም በተለያየ መንገድ ከሰራዊቱ ወጥተዋል ሲል ዘግቦ ነበር። እነዛ ጠቅላይ ሚኒስትሩም ኢታማጆር ሹሙም ካድሬውም መክት፣ ዝመት፣ ክተት፣ ታጠቅ እያሉ በሚቀሰቅሱበት ዘመን የገቡ የ ሀገሪቱ ወጣቶች የት እንደደረሱ የማይገልጸው ብልጽግና አሁን ደግሞ በአማራና ኦሮሚያ ክልሎች የመለቃቀም የሚለውን ዘመቻ እያካሄደ ጎን ለጎን ደግሞ አፈሳውን አጠናክሯል። ከነዚህ ወታደራዊ አፈሳዎች ጋር በተያያዘም ወታደራዊ አዛዦች ሲጠየቁም በቀጣይነት ለሚጠብቀን ትልቁ የጦርነት ተልእኮ ነው ይሉታል። ህዝብ ለስራዎች እያደነቀኝ ነው አሉ ጠቅላይ ሚኒስትር አብይ አህመድ ቃሌን እየፈጸምኩ ነው ሲሉም ተደምጧል ከዚህ በፊት ጠቅላይ ሚኒስትሩ የኢትዮጵያ ህዝብን ያልነቃ ሲሉ ፈርጀው መንቃት አለበት በሚሉ ተደጋጋሚ ንግግሮቻቸው ነው የሚታወሱት የኢትዮጵያ ህዝብ መንቃት መማር ማወቅ መሰብሰብ ማስተዋል አለብን ኢትዮጵያ በምትባለው ፕሌን ውስጥ ተሳፍሮ የሚሄዱ ሰዎች ፕሌኖ በምትበርበት ሰዓት በምን ያክል ፍጥነት እንደምትጓዝ ፊል ያደርጉ። የብልጽግናው ፕሬዝደንት በተደጋጋሚ መድረኮች ላይ ስለ ህልም ሲያወሩ ወደ ገነት ስላስገቡት ህዝብም ሲያብራሩ የኢትዮጵያ ህዝብን ከድህነት እንዴት እንዳወጡትም ሲመሰክሩ መስማትም የተለመደ ነው። ነገር ግን ህዝብ አልተረዳኝም የሚረዳኝ ከ13 ዓመት በኋላ ነው ሲሉ ተናግረውም ነበር። ይህንን የማያደንቅና የማያመሰግን ሲሉ ሲጠቅሱት የከረሙትን ህዝብ ትናንት ደግሞ በስራዎች አደነቀኝ ሲሉ ተናግሯል። ይህ የሆነው ደግሞ የገባሁለትን ቃል እየፈጸምኩ ስለሆነ ነው የሚለውም በማከል የኢትዮጵያ ህዝብ የተሰሩ ስራዎች ያደንቃል። ለተሰሩ ስራዎች ድጋፍ ይሰጣል። ቃላችንን መጠበቅ በመቻላችን ፈጣሪያችን እጅግ አድርገን እናመሰግናለን፣ በብዙ ደስታ በብዙ ሐሴት ጠቅላይ ሚኒስትሩ ይህ አንዴ ያልነቃ የማያመሰግን ሌላ ጊዜ ደግሞ የሚያደንቅ በሚል የሚገልጹት ህዝብን በስምንት ነጥብ አራት በመቶ እያሳደግኩት ነው የሚል ሪፖርትን ለሁለት ቀናት በቤተ መንግስታቸው ሰብስበውት በሰነበቱት በስራ አስፈጻሚያቸው በኩል ትናንት መግለጫ አስወጥተውም ነበር። የአፍሪካ ብቻ ሳይሆን የዓለምም የመበልጸግና ሀብታም የመሆን ምሳሌ የመሆን መንገድ ላይነን በሚል ከሰሞኑ ፖሊሲ የሚቀርጽላቸው አይኤምኤፍ ያወጣው ሪፖርት ደግሞ በዚህ ዓመት መጨረሻ የኢትዮጵያ ኢኮኖሚም በጎረቤቷ ኬንያ እንኳን የሚበለጥ ይሆናል የሚል እንደነበርም የሚዘነጋ አይሆንም። የተባበሩት መንግስታት ድርጅት በኢትዮጵያ ሰራተኞቹን ሊቀንስ ነው። በጸጥታ መጓደልና በገንዘብ እጥረት ሳቢያ የሰራተኞቹን ቁጥር በከፍተኛ ደረጃ ሊቀንስ ስለመሆኑ የተገለጸለት በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ነው። ኮሚሽኑ ወጪ ለመቀነስ በተለያዩ የሀገሪቱ ክልሎች የሚገኙ ቢሮዎችን ለማዋሃድ ማሰቡንም ሪፖርተር በዘገባው ጠቅሷል። ከሱዳንና ደቡብ ሱዳን ወደ ሀገሪቱ የሚገቡ ስደተኞችና በአማራ ክልል የቀጠለው ጦርነት ሳቢያ ተፈናቃዮች ቁጥር መጨመሩ በኮሚሽኑ የድጋፍ አቅርቦት ፕሮግራሞች ላይ ከፍተኛ ጫና ፈጥሯልም ተብሏል። ኮሚሽኑ ባጋጠመው የገንዘብ እጥረት ሳቢያም ለስደተኞችና ለሀገር ውስጥ ተፈናቃዮች የሚሰጣቸው የህጻናት የተመጣጠነ ምግብ አቅርቦትና የስነ ተዋልዶና የስነ ልቦና ድጋፎችም ከወዲሁ እየተተጓጎሉ ስለመሆኑ በዘገባው ላይ ተመላክቷል። ዓለም አቀፍ ተቋማት በኢትዮጵያ ያለው ሰብአዊ ቀውስ እየተባባሰ ስለመሄዱ እየጠቀሱም አስቸኳይ ድጋፍም እየጠየቁ ናቸው። የዓለም የምግብ ፕሮግራም ከቀናት በፊት 10 ሚሊዮን በላይ የሚሆኑ ኢትዮጵያውያን አስቸኳይ ድጋፍ የሚያስፈልጋቸው ስለመሆኑ ጠቅሶ አሁን ድጋፍ እያደረገላቸው የሚገኙ ከ36 ሚሊዮን በላይ የሚሆኑ ዜጎችን ድጋፍም ሊያቋርጥ እንደሚችል ማስጠንቀቁ የሚዘነጋ አይሆንም። የሩሲያው ፕሬዝደንት ቭላድሚር ፑቲን እያታለለ ሳይሆን አይቀርም ሲሉ ዶናልድ ትራምፕ ገለጹም። የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕና የዩክሬኗቻቸው ቮሎድሜር ዜሌንስኪም በቅዱስ ጴጥሮስ ቤተክርስቲያን ውስጥ ውይይት ስለማድረጋቸውም ሁለቱም አካላት ገልጿል። ትራምፕ ሮምን ለቀው ከሄዱ በኋላ በማህበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች በሚኖሩበት አካባቢ ሚሳኤል የሚተኩስበት አንዳች ምክንያት የለም ያሉ ሲሆን እያታለለኝ ሳይሆን አይቀርም ብለዋል። ዋይት ሀውስ የትረምፕና የዜሌንስኪ ውይይት ያደረጉት ለ15 ደቂቃ ነው ሲል ገልጹም በጣም ውጤታማ ነበር ብሎታል። የዩክሬኑ ፕሬዝደንት በበኩላቸው ታሪካዊ የመባል አቅም ያለው ነው ሲሉ ውይይታቸውን አወድሰውታል። ሁለቱ መሪዎች በዋይት ሀውስ ከወራት በፊት የነበራቸው ውይይት ባለመግባባት ከተቋጨ በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። ዶናልድ ትረምፕ በማህበራዊ ትስስር ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉ ሲሆን ምናልባት ጦርነቱን ማቆም አይፈልግ ይሆናል ብዬ እንዳስብ አድርጉ አድርጎኛል እያታለላይ ሳይሆን አይቀርም። ስለዚህ በተለየ ሁኔታ መስተናገድ አለበት በባንክ ወይንም በሁለተኛ ደረጃ ማዕቀብ በጣም ብዙ ሰው እየሞተ ነው በማለት ስለ ፕሬዚደንት ቭላዲሚር ፑቲን ተናግሯል ትራምፕ። እሳቸው ዛሬ ይህንን ቢሉም ባሳለፍነው አረብ ግን የአሜሪካ ልዑካን ከሩሲያው ፕሬዚደንት ጋር መወያየታቸው የሚታወስ ነው። በዛ ወቅትም ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ በጣም ተቃርበዋል ብለው ነበር። ትናንት ደግሞ ክሬምሊን ፑቲን ለአሜሪካ ልዑክ ሩሲያ ከዩክ ከዩክሬን ጋር ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗን አረጋግጠውላቸዋል ሲል ማሳወቁ አይዘነጋም። የሆነው ሆኖ ትራምፕ እና ቮልዳሜር ዜሌንስኪ ከወራት በፊት ያደረጉት የዋይት ሀውሱ ንግግር ግን የሚዘነጋ አይሆንም። በወቅቱ የአሜሪካው ፕሬዚደንት ለዩክሬኖቻቸው ሩሲያን ለማሸነፍ ምንም የቀረ አማራጭ የለም ብሏቸው ነበርም። በዚህ ሳምንት ያንኑ ተመሳሳይ መልእክት የደገሙት ፕሬዚደንት ትራምፕ የዩክሬኑ መሪ የቀሩ አማራጭ የለም ብሏል። ከዚህ ቀደም ዶናልድ ትራምፕ በተደጋጋሚ ዩክሬንን ጦርነት በመጀመርና ለሰላም ስምምነቱ እንቅፋት አድርገው ሲከሷትም ተሰምቷል። ትናንት ሁለቱ ሀገራት መሪዎች በሮም ያደረጉትን ውይይት በተመለከተው ዋይት ሀውስ አዎንታ የድምጸት የያዘ መልእክት ሲያስተላልፍ ዜሌንስኪ በበኩላቸው ውጤት ማምጣት ከቻልን ታሪካዊ ሊባል የሚችል በጣም ተአምራዊ የሆነ ውይይት ነው ብለውታል። ሁለቱ መሪዎች ፊት ለፊት ተቀምጠው በጥልቀት ሲወያዩ የሚያሳይ ምስልም ይፋ ተደርጓል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።